ሰላም ውዶችዬ ደህና ናቸው? እኛ ደህና ነን፣ እግዚአብሔር ይመስገን። ዛሬ እንግዲህ እናት ከሆንኩ አርባ አምስት ቀን ሞልቶኝ እና የማማዬም ክትባት ዛሬ ነበረ። እንግዲህ አርባ አምስት ቀን ክትባት በጣም ከባድ ነበረ። እንዴት እንደሚከብድ ብዙዎቻችን እንሰማ ነበር እና በቃ ቅድመ ሁኔታዎች ማድረግ ያለብንን ቅድመ ሁኔታዎችን በሙሉ አድርገን ነበረ። ገላቸውን ማጠብ እንደገና ቫዝሊን ማሸት እናጡት በደንብ ማጥባት እና ሁሉንም ቅድመ ተከተል አድርገናል። በትንሹም ቢሆን ህመሟን ይቀንሳል ብለው የታሰቡትን ደግሞ ቆቦ ጤና ጣቢያ እንደምታውቁት ሰው በጣም ይበዛ ነበር እና ካርድም መጀመሪያ አስወጥተን ነበር እና ሄድን። በጣም ነበረው እንደ ሄድን ተከተበች እና መጀመሪያ ስትከተብ እንኳ ማየት አልፈለግኩምን፣ ግን ግዴታ ልብሷ ማዘር ሲያስቸግራት እኔ ተነስቼ ላግዛት ሄድኩኝ። ማየት ራሱ በጣም ነው የሚከብድው። እናንተ ዲያሁን ላብራቶሪ ነው ሙያ ደም ስንወስድ ህጻናት ላይ እንዴት እንደሚያስፈራ ማለት በቃ ህጻናቶቹ ይከብድናል። እናት ስትሆኝ ደግሞ እናት ልጇን ደግሞ ስታይ ደግሞ እንደዛ ሲወጉ በጣም ይከብዳል። ለካ እናቶቻችን እንደዚህ ነበር የሚሰማቸው። እንቅልፍ ደግሞ ተኝታ ነበረ እንደቅሳት። ልትሰማን አልቻለችም ነበር። በመጨረሻ ስናንገላታትኝ ነቃች። እንግዲህ ሶስት አይነት መርፌ ነበር የወሰደችው። ሁለት ፏፏ የሚወሰድ ነበረ። እንግዲህ የልጅነት ልምሻም የተለያዩ በሽታዎች መከላከያ፣ የመንጋጋ ቆልፍ የተለያየ በሽታዎችን መከላከያ ቅድመ መከላከያ ነበር የወሰደችው ክትባቱን። እንደገና በጣም ማልቀስ ጀመረች። ያው እንደ እንግዲህ እንደሚከብድ የታወቀ ነው። እና ወደ አሁኑ እንደተወጋችኝ ተኛች። ተኝታ ወደ ጡታ አጥብተን ልሰን ወደ ቤት ሄድን። ደሞ ቆቦ በጣም ሙቀት ስለሆነ ገና በሶስት ሰዓት የሰው አሳ ፀሐይ ነበር የመሰለው ፀሐዩ በቃ ከብዶ ነበር። ሙቀት በጣም ነበረ። እንደዛ ብለን በባጃጅ ወደ ቤታችን ሄድን። ቤታችን ወደ አሁን ሄድ ጦርነቱ ተኝታ ነበረና በቃ ችለዋለች እያልን ነበር። ይህ በቃ አልከበዳትም በደንብ ነው የታለችው እያልን ልክ ከአራት ሰዓት ከአምስት ሰዓት በኋላ ተነሳችኝ። እንደተኛች ከፍተኛ ሙቀት ነበራትኝ። ማባተት በደንብ ነበር ምትባትተውና እንደዚህ ነው እንዴ? እናቶች በስማ ምን እንጃ። በጣም ከባድ ነበር እና ልክ ስትባትት ባትት አቅፌ በቃ ሹሩሩ እያልኩ እንዳለ እየዞርኩኝ ዋልኩኝ ማለት ነው፣ እዛው ቁጭ ብዬ ያለውን ነገር ከባድ ነበረ። እንደገና ይዤ ስትባትት ባትት ያስኳት በቃ እነዛ ብለን ዋልኩኝ ቁጭ ብዬ ደሞ ሳጠባ ደሞ ይዤ ስውል እንደገና ደሞ ስነሳ ይዣት በቃ ስንቀሳቀስ ትናንትና እውነት ለመናገር በቃ እናትነትን ምን ያክል ከባድ እንደሆነ እናትን በቃ ያወቅኩበት በትንሹም ቢሆን ትናንትና የተረዳሁበት ቀን ነበር እላችኋለኝ። እንዴት ለሊቱን ሁሉ ፈርተን ነበር። በቃ እንዴት ነው የምታሳድርን እያልን ነበረ። ግን ያው ቁጭ ብለን አደርን በቃ ማለት ይቻላል። ምንም እንቅልፍ ሳንተኛ ያለማቋረጥ ነበር ደግሞ ስታለቅስ የነበረው ጋ ለማቋረጥ በቃ ቁጭ ብለን አዳረን በቃ እስከ አስር ሰዓት ቆየው። ከአስር ሰዓት ተኩል በኋላ ነው እንቅልፍ የወሰዳት እና ከዛ በኋላ ነበረ የተኛ ነው። እዛው ቁጭ ብለንና ለካ እናት እንደዚህ ነች። እናት እውነት ለዘላለም ትኑር እናታችን። እንደዚህ አድርጋ መስዋዕት ከፍላን ያሳደገች ለካ ለካ ሲወልዱ ነው ወቀው እና አሁን እንደምታዩ በቃ ስተኛልኝ እንደገና አስተኛታለሁ ከዛ ደግሞ ወደአሁኑ ያባትታትና ከእንቅልፏ ደግሞ ይቀሰቅሳታል እንደገና ሲቀሰቅሳት ደግሞ አንስቼ እንደገና ጠባት አለሁኝ አንስቼ እንደገና ሳጠባ ደግሞ ስተኛ በቃ እንዲሁ እያልን እስከ አስር ተኩል ቆየን እላችኋለሁኝ እንደዛ ብለን ያው ነበር ያሳለፍ ነው ትናንት እና የእናትን ፍቅር ያየሁበት የእናትን በቃ ምን ያክል እንትኗን ያየሁበት ነው፣ በቃ ውለታዋን በትንሹም ቢሆን የተረዳሁበት ቀን ነው ላችኋለሁ። ውዶችዬ የትናንትና ውሎ ይህን ይመስል ነበረ። እንግዲህ ሰብስክራይብ ያላረጋችሁ ሰዎች ሰብስክራይብ አድርጉ። ለእኛ ሰብስክራይብ ማረጋችሁ ትልቅ ነገር ነው ለእናንተ ግን ምንም ማለት አይደለም። ሰብ አድርጉ፣ ላይክ፣ ኮሜንት፣ ሼር እንዳይረሳ እና ላይክ ስታረጉን ኮሜንት ሼር ስታረጉን ለኛ አሪፍ ነው እና ቪዲዮዎችንም ቫይራል ይወጣል እና ለእኛ አሪፍ ስለሆነ ሰብስክራይብ ሳታረጉ በጣም ብዙዎች እያያችሁ ነው። እባካችሁ ሰብስክራይብ አድርጉን። ላችኋለውኝ እና ትናንትና ውሎዬ ከብዙ በጥቂቱ ለእናንተ ላሳያችሁ፣ ይህንን ቪዲዮ አድርግ ያለው ውዴ። እንግዲህ ከተመቻችሁ ላይክ ኮሜንት አድርጉልኝ። ወዳችኋለው። ባይ